መዝሙረ ዳዊት ምዕራፍ አንድ። ምስኩን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደ ተተከለች፣ ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም። ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙረ ዳዊት ምዕራፍ ሁለት አሕዛብ ለምን ያግሮመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ? አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ፣ ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምሁ በተቀደሰው ተራራዬ በጽዮን ላይ። ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይባላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቈጣ እናንተም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና፣ በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙረ ዳዊት ምዕራፍ ሶስት አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ ከተቀደሰ ተራራውም ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ፣ አምላኬ ሆይ አድነኝ፤ አንተ የጠላቶቼን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፤ በረከትህም በሕዝብህ ላይ ነው። መዝሙረ ዳዊት ምዕራፍ አራት የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጽድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል። ተቈጡ፣ ነገር ግን ኀጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰው፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ፤ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋ አለሁም፤ አቤቱ አንተ ብቻህን በእምነት አሳድረኸኛልና። መዝሙረ ዳዊት ምዕራፍ አምስት አቤቱ ቃሌን አድምጥ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ ንጉሴና አምላኬ ሆይ። አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና፣ ክፉ ካንተ ጋር አያድርም። በከንቱ የሚመኩ በዐይኖችህ ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና፣ ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው። በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምጸውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና፣ አቤቱ እንደ ጋሻ በሞገስ ከለለህን። መዝሙረ ዳዊት ምዕራፍ ስድስት። አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ። ድዊ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና፣ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜ ያለሁ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዐይኔ ከቍጡ እንባ የተነሣ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። ዓመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቶአልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግም ይጐስቁሉ፣ ወደ ኋላቸው ይመለሱ በፍጥነትም ይፈሩ። መዝሙረ ዳዊት ምዕራፍ ሰባት አቤቱ አምላኬ በአንተ ታመንሁ ከሚያሳድዱኝ ሁሉ አድነኝና አውጣኝ ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር አቤቱ አምላኬ እንዲህ እስካደረግሁ አመጻም በጄ ቢኖር ክፉ ላደረጉብኝም ክፉ መልሽ የላቸው ብሆን ጠላቴንም በከንቱ ገፍቼው ብሆን ጠላት ነፍሴን ያሳዳት ያግኛትም ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣት ተነሳባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ፣ የአሕዛብም ጉባኤ ይከብሃል። በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጢያን ክፋት ይጥፋ። ጻድቁን ግን አቅና። እግዚአብሔር ልቦናንና ኵላሊትን ይመረምራል። እግዚአብሔር የጽድቅ ጋሻይ ነው፣ ልበቀኖችን የሚያድናቸው እግዚአብሔር የእውነተኛ ዳኛ ነው። ኀይለኛም ታጋሽም ነው፣ ሁልጊዜም አይቈጣም። ባትመለሱ ግን ሰይፉን ይስላል። ቀስቱን ገተረ አዘጋጀም። የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በዓመፃ ተጨነቀ ጉዳትን ፀነሰ ኃጢአትንም ወለደ። ጉድጓድን ማሰ ቈፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። መዝሙረ ዳዊት ምዕራፍ ስምንት አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ ምስጋናህ በሰማዮች ላይ ከፍ ከፍ ብሎአልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፣ ስለ ጠላትህ ጠላትንና ቂመኛን ለማጥፋት። የጣቶችህን ሥራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን፣ ታስበው ዘንድ ሰው ምንድን ነው? ትጐበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልኸው በእጆችም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት፤ በጎችንም ላሞችንም ሁሉ ደግሞም፣ የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባሕርንም ማሶች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን፣ ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት ምዕራፍ ዘጠኝ አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትንም ሁሉ እነግራለሁ። በአንተ ደስ ይለኛል፣ ሐሴትን አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ በፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድህ በዙፋንህ ላይ ተቀመጥህ። አሕዛብን ገጸጽህ፣ ዝንጉዎችንም አጠፋ፣ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስህ። ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመር እርሱ አስቦአልና የድሆችንም ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ፣ ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳን ደስ ይለኛል። አሕዛብ በሠሩት ጉድጓድ ወደቁ። በዚያችን በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጁ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም አይረሳምና የችግረኞችም ተስፋ ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው። አሕዛብ ሰዎች እንደሆኑ ይወቁ። መዝሙረ ዳዊት ምዕራፍ አስር አቤቱ ለምን ርቀህ ቆምህ? በመከራም ጊዜ ለምን ትሰወራለህ? በኀጢአተኛ ትቢት ድሃ ይናደዳል። ባሰቡት ተንኰላቸው ተጠመዱ። ኀጢአተኛ በነፍሱ ፈቃድ ይወደሳልና ዓመፀኛም ይባረካል። ኀጢአተኛ እግዚአብሔርን አበሳጨው፣ እንደ ቍጣውም ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም መንገዱ ሁሉ የረከሰ ነው። ፍርድህም በፊቱ የፈረሰ ነው። ጠላቶቹንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን፣ ተንኰልን የተሞላ ነው። ከመላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል። ንጹሐንን በስውር ይገድል ዘንድ ዐይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይሸምቃል። ድኻውን ለመንጠቅ ያደባል። ድኻውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል፣ ይጐብጣል፣ በኃያላኑም እጅ ይወድቃል። በልቦም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኀጢአተኛ ስለምን ምን እግዚአብሔርን አስቈጣው? በልቡ አይመራመረኝም ይላልና፣ አየኸው አንተ ክፋትንና ቁጣን ትመለከታለህና፣ በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግም ረዳቱ አንተ ነህ። የኀጢአተኛንና የክፉውን ክንድ ስበር፣ የኀጢአቱንም ብድራት ክፈል። ሌላ እስከማይገኝ ድረስ እግዚአብሔር ለዘላለም ይነግሣል። አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሐሳብ አደመጠች ፍርዱ ለድሀ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙረ ዳዊት ምዕራፍ አስራ አንድ በእግዚአብሔር ታመንሁ ነፍሴን እንደ ወፍ ወደ ተራሮች ተቅበዝ በዢ እንዴት ትሏታላችሁ? ኀጢአተኞች እነ ወቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበቅኖችን በስውር ይነድፉ ዘንድ። አንተ የሠራኸውን እነሆ እነርሱ አፍርሰዋልና፣ ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዐይኖቹ ወደ ድሀ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅንና ኀጢን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቶአል። ወጥመድ በኀጢአን ላይ ያዘንባል። እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። መዝሙረ ዳዊት ምዕራፍ አስራ ሁለት አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጐሎአል። እና እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላስ፣ ምላሳችንን እናበረታለን፣ ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን ይነሳለሁ ይላል፣ መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደ ተፈተነ ሰባት ጊዜ እንደ ተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመለሳሉ። መዝሙር ምዕራፍ አስራ ሶስት አቤቱ እስከ መቼ ፈጸመ ትረሳኛለህ? እስከ መቼስ ፊቴን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ ይህኝ ስማኝም፣ ጠላቴ አሸነፉት እንዳይል፣ የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ ዐይኖቼን አብራ። እኔ ግን በቸርነትህ ታመንሁ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙረ ዳዊት ምዕራፍ አስራ አራት ሰነፍ በልቡ አምላክ የለም ይላል። በሥራቸው ረከሱ ጐሰቈሉ፣ በጎ ነገርን የሚሠራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሠራ የለም፣ አንድም እንኳ የለም። ጉሮሮአቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ፣ ከከንፈራቸው በታች እባብ መርዝ አለ። አፋቸው መርገምንና መራራን ተሞልቶአል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኀጢአት የሚሠሩ ሁሉ በውኑ አያውቁምን እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ፣ እግዚአብሔር በጻድቃን ትውልድ ዘንድ ነውና። የድሆችን ምክር አሳፈራችሁ። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙረ ዳዊት ምዕራፍ አሥራ አምስት አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰውም ተራራህ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቦም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራውም ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን ባራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙር ምዕራፍ አስራ ስድስት አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ አልሁ። ከአንተ በቀር በጎነት የለኝም። ፈቃደ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ድል ፈንታና ጽዋይ ነው፣ እጣዬንም የምታጠና አንተ ነህ ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊት ኵላሊቶቼ ይገሥጹኛል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤ ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብኸኝ፣ በቀኝህ የዘላለም ፍስሐ አለ። መዝሙር ምዕራፍ አስራ ሰባት አቤቱ ጽድቄን ስማ ጩኸቴንም አድምጥ፣ በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዐይኖችህም በቅንነት ይዩ። ልቤን ፈተንኸው፣ በሌሊትም ጐበኘኸኝ፣ ፈተንኸኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅሁ። እግሮች እንዳይናወጡ አረማመዴን በመንገድህ አጽና። አቤቱ ሰምተኸኛልና ወደ አንተ ጠራሁ። ጆሮህን ወደ እኔ አዘንብል ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸው ቸርነትህን ድንቅ አድርገህ ግለጠው። እንደ ዓይን ብለኝ ጠብቀኝ። በክንፎችህ ጥላ ሰውረኝ ከሚያስጨንቁኝ ከኃጢአተኞች ነፍሴን፣ ከሚከቧት ከጠላቶቼ። አንጀታቸውን በስብ ቋጠሩ፣ በአፋቸውም ትዕቢትን ተናገሩ። አሁንም እርምጃችንን ከበቡ፣ ዐይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያን እንደሚናፍቅ አንበሳ ተሸጕጦም እንደሚኖር እንዳንበሳ ደቦል ነው። አቤቱ ተነስ፣ ቀድመህም ወደ ታች ጣለው። ነፍሴን ከኀጢአተኛ በሰይፍህ አድናት። አቤቱ ከሰዎች ዕድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅ አድነኝ፣ ከሰወርኸው መዝገብህ ሆዳቸውን አጠገብህ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። መዝሙር ምዕራፍ አስራ ስምንት አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ በእርሱ የምተማመንበት ረዳቴ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ። በመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮው ገባ። ምድርም ተንቀጠቀጠች ተናወጠችም። የተራሮችም መሠረቶች ተነቃነቁ። እግዚአብሔርም ተቈጥቶአልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ። ፍምም በእርሱ በራ። ሰማዮችን ዝቅ ዝቅ አደረገ ወረደም። ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውኃ ነበረ። በፊቱ ካለው ብርሃን የተነሣ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔርም ከሰማያት አንጐዳጐደ ልዑልም ቃሉን ሰጠ። ፍላጻውን ላከ በተናቸውም፣ መብረቆችን አበዛ አወካቸውም። አቤቱ ከዘለፋ ከማዕት መንፈስ ስትንፋስ የተነሣ የውኆች ምንጮች ታዩ፣ የዓለም መሠረቶችም ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውኆችም አወጣኝ። ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ፣ በርትተውብኝ ነበርና። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ። ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔርን መንገድ ጠብቅ ጠብቄአለሁና፣ በአምላኬም አላመጽሁም። ፍርዱ ሁሉ በፊቴ ነበርና ሥርዓቱንም ከፊቴ አላራቅሁም። በእርሱ ዘንድ ቅን ነበርሁ ከኃጢአቴም ተጠበቅሁ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዐይኖቹ ፊት መለሰልኝ። ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከቅን ሰው ጋር ቅን ሆነ ትገኛለህ፣ ከንጹሕ ጋር ንጹሕ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ። አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። በአንተ ከጥፋት እድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገድ ፍጹም ነው። የእግዚአብሔር ቃል የነጠረ ነው፣ በርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቃና እግሮቼን እንደ ብሆር እግሮች የሚያበረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። ለደህንነቴ መታመኛን ሰጠኸኝ፣ ቀኝህም ትረዳኛለች፣ ትምህርትህም ለዘላለም ታጠናኛለች፣ ተግሣጽህም ታስተምረኛለች። አረማመዴን በበታቼ አሰፋህ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ፣ እይዛቸዋለሁም፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በሰልፍም ኃይልን ታስታጥቀኛለህ፣ በበላዬ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮኹ፣ የሚረዳቸውም አልነበረም፣ ወደ እግዚአብሔርም ጮኹ፣ አልሰማቸውም። እንደ ትቢያ በነፋስ ፊት እፈጫቸዋለሁ፣ እንደ አደባባይም ጭቃ እረግጣቸዋለሁ። ከሕዝብ ክርክር ታድነኛለህ፣ የአሕዛብም ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ይገዛልኛል፣ በጆሮ ሰምተው ተገዙልኝ። የባዕድ ልጆች ደለሉኝ። የባዕድ ልጆች አርጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው። አምላኬ ብሩክ ነው። የመድኃኒቴም አምላክ ከፍ ከፍ ይበል። በቀሌን የሚመልስልኝ አምላክ አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከገፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። መዝሙር ምዕራፍ አስራ ዘጠኝ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዐይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር እንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላታል? ከተሰወረ ኀጢአት አንጻኝ። የድፍረት ኀጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። መዝሙር ምዕራፍ ሀያ በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትህን ያለምልምልህ። እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንህም ቀን ስማን። መዝሙር ምዕራፍ ሃያ አንድ አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታል እና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም ለረጅም ዘመን ለዘላለሙ በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርህለት የዘላለም በረከትን ሰጥተኸዋልና በፊትህም ደስታ ደስ ታሰኘዋለህ። ንጉሥ በእግዚአብሔር ተማምኖአልና በልዑልም ምሕረት አይናወጥም። እጅህ የጠላቶችህን ሁሉ ታግኛቸው፣ ቀኝህም የሚጠሉህን ሁሉ ታግኛቸው። በተቈጣህም ጊዜ እንደ እሳት እቶን አድርጋቸው። እግዚአብሔር በቍጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ። ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ። ወደ ኋላቸው ትመልሳቸዋለህ፣ ፍላጻን በፊታቸው ላይ ታዘጋጃለህ። አቤቱ በኃይልህ ከፍ ከፍ በል ጽናትህንም እናመሰግናለን እንዘምርማለን። መዝሙር ምዕራፍ ሀያ አንድ አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናን ጨመርህለት። የዘላለም በረከትን ሰጥተኸዋልና፣ በፊትህም ደስታ ደስ ታሰኘዋለህ። ንጉሥ በእግዚአብሔር ተማምኖአልና በልዑልም ምሕረት አይናወጥም። እጅህ የጠላቶችህን ሁሉ ታግኛቸው፣ ቀኝህም የሚጠሉህን ሁሉ ታግኛቸው። በተቈጣህም ጊዜ